ሰዎች እንደምን አላችሁ? እኔ አለሁ፣ እግዚአብሔር ይመስገን እንደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ኩላሊቶቻችንን በፍጥነት ለማጽዳት የሚረዱ እናም የኩላሊቶቻችንን ጤንነት በጣም ለረጅም ጊዜ የሚጠብቁ ምንጊዜም ቢሆን በአመጋገባችን ውስጥ ማካተት ያለብን አስር ጤናማ ምግቦችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኩላሊቶቻችንን በጤናማ አመጋገብ ማጽዳት በጣም አስፈላጊ ነው። ምክንያቱም ኩላሊት ከደም ውስጥ ቆሻሻን ለማጣራት፣ የፈሳሽ መጠንን ለማመጣጠንናም አስፈላጊ የሆኑ ማዕድናትን ለመቆጣጠር ወሳኝ ናቸው። በተጨማሪም የደም ግፊትን ለመቆጣጠር ይረዳሉ። ለአጥንት ጤንነትም አስፈላጊ የሆነውን ቫይታሚን ዲንም ያመርታሉ ማለት ነው። ኩላሊቶቻችን በአጭሩ ለመኖር ወሳኝ የሆኑ አካላታችን ናቸው። ጤናማ አመጋገብ ታዲያ እነዚህን ተግባራትን ለመጠበቅ ይረዳል። የተወሰኑ ምግቦች ደግሞ የኩላሊት ጠጠር እንዳይፈጠርም ይረዳሉ። ኩላሊትን በጤናማ አመጋገብ ማጽዳት የደም ግፊትንም ለመቆጣጠር ይረዳል። ከፍተኛ የደም ግፊት በኩላሊት ላይ ጫናን ስለሚፈጥር ለኩላሊት በሽታ ሊያጋልጥ ይችላል። ጤናማ አመጋገብ የደም ግፊትን ለመቆጣጠር ይረዳል ማለት ነው። ለኩላሊት ጤና የሚረዱ አመጋገቦችን መመገብ የስኳር በሽታንም ለመከላከል ይረዳል። የስኳር በሽታ ለኩላሊት በሽታ ዋነኛና የመጀመሪያ መንስኤ ነው። ጤናማ አመጋገብ የስኳር በሽታን ለመከላከል ወይም ደግሞ ለመቆጣጠር ይረዳል። በተጨማሪም ጤናማ አመጋገብ መርዛማ ንጥረ ነገሮችን ለማስወገድም ይረዳል። በቂ ውሃ መጠጣትናም እንደ ክራምቤሪ ያሉ ምግቦችን መመገብ ኩላሊት ከሰውነት ውስጥ መርዛማ ንጥረ ነገሮችን እንዲያስወግድ ይረዷል ጤናማ አመጋገብ ለኩላሊቶቻችን ጤና ብቻ ሳይሆን ለአጠቃላይ ጤናም በጣም ጠቃሚ ነው። ይህም የልብ ጤናን፣ የሰውነት ክብደትንና የኃይል ደረጃንም ያሻሽላል። በአጠቃላይ ጤናማ አመጋገብ ኩላሊትን ለመጠበቅና ለማጽዳት እንዲሁም አጠቃላይ ጤናን ለማሻሻል አስፈላጊ ነው። ስለዚህ ኩላሊቶቻችንን ቶሎ ለማጽዳትናም የኩላሊቶቻችንን ጤንነት ለረጅም ጊዜ ለመጠበቅ መመገብ ያለብንን አስር ምግብና መጠጦችን አሁን እነግራችኋለሁኝ። አንደኛና የመጀመሪያው ውሃ ነው። ውሃ ኩላሊትን ለማጽዳት ወሳኝ ሚናን ይጫወታል። በቂ ውሃን መጠጣት በኩላሊት ውስጥ ያሉትን ቆሻሻዎችናም መርዛማ ንጥረ ነገሮችን ለማስወገድ ይረዳል። ኩላሊት ከደም ውስጥ ቆሻሻንና መርዛማ ንጥረ ነገሮችን በማጣራት ይሰራሉ። በቂ ውሃን ስትጠጡ እነዚህ ቆሻሻዎች በሽንት ውስጥ ተሟጠው ከሰውነት ይወጣሉ። ውሃ ሲያንስ ቆሻሻዎች በኩላሊት ውስጥ ተሰብስበው የኩላሊት ጠጠርን ጨምሮ የተለያዩ የጤና ችግሮችን ያስከትላሉ። በቂ ውሃ መጠጣት በሽንት ውስጥ የሚገኙትን ማዕድናትን በማሟሟት የኩላሊት ጠጠር እንዳይፈጠር ይረዳል። የኩላሊት ጠጠር በጣም የሚያምናም የኩላሊትን ተግባር የሚጎዳ ነው። ውሃ የደም መጠንን በመጠበቅ ኩላሊት በብቃት እንዲሰሩ ይረዳል። በቂ የደም ፍሰት ኩላሊት ቆሻሻን በብቃት እንዲያጣሩ ያስችላቸዋል። በቂ ውሃን መጠጣት በሽንት ቧንቧ ውስጥ ያሉ ባክቴሪያዎችን በማጠብ የኢንፌክሽን እድልን ይቀንሳል። በአጠቃላይ በቂ ውሃ መጠጣት ኩላሊቶቻችንን ጤናማ ለማድረግ በጣም አስፈላጊ ነው። በቀን ውስጥ ቢያንስ ስምንት ብርጭቆ ውሃ እያንዳንዱ ግለሰብ መጠጣት አለበት። እንደ አየር ሁኔታው እና እንደምታደርጉት የአካል ብቃት እንቅስቃሴ መጠን ደግሞ የውሃ ፍጆታችሁን መጨመር አለባችሁ። ሁለተኛ ክራምቤሪ ነው። ክራምቤሪ የሽንት ቧንቧ ኢንፌክሽንን ለመከላከል እናም የኩላሊት ጤናን ለማሻሻል ይረዳል። ክራምቤሪ ኩላሊትን በተለይም የሽንት ቧንቧዎችን ወይም ደግሞ ዩርነሪ ትራክትን በመጠበቅናም በማጽዳት ረገድ ከፍተኛ አስተዋጽኦ ያደርጋል። ክራምቤሪ ኤ ታይፕ ፕሮአንቶሲያኒዲንስ ወይም ደግሞ ፒኤሲ የተባሉ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች ባክቴሪያዎች በሽንት ቧንቧ ግድግዳ ላይ እንዳይጣበቁ ይከላከላሉ። በተለይም ኢኮላይ የተባለው ባክቴሪያ በሽንት ቧንቧዎች ላይ እንዳይጣበቅናም ኢንፌክሽን እንዳያመጣ በመከላከል ረገድ ከፍተኛ ሚናን ይጫወታል። ይህም የሽንት ቧንቧ ኢንፌክሽንን በመከላከል ኩላሊት ላይ የሚደርሰውን ጫናን ይቀንሳል። ክራምቤሪ በትንሹም ቢሆን ኦክሳሌት የተባለውን ንጥረ ነገር መጠን በመቀነስ የኩላሊት ጠጠር እንዳይፈጠር ይረዳል። ኦክሳሌት በብዛት ሲኖር ከካልሲየም ጋር በመጣመር የኩላሊት ጠጠርን ሊፈጥር ይችላል። ክራምቤሪ አንቲ ኦክሲዳንት ንጥረ ነገሮችን በብዛት ይዟል። እነዚህ ንጥረ ነገሮች በኩላሊት ላይ ጉዳትን ሊያደርሱ የሚችሉ ፍሪ ራዲካሎችን በመከላከል የኩላሊት ጤንነትን ይከላከላሉ። ክራምቤሪ የሽንትን አሲዳማነት በመጨመር ለባክቴሪያዎች እድገት የማይመች ሁኔታን ይፈጥራል። የክራምቤሪ ጭማቂን ስትጠቀሙ ያልጣፈጠውን ወይም ደግሞ አነስተኛ ስኳር ያለውን መምረጥ ይመከራል። የኩላሊት ጠጠር ችግር ካለባችሁ ወይም ደግሞ ሌላ የኩላሊት በሽታ ካለባችሁ ክራምቤሪን ከመጠቀማችሁ በፊት ሐኪማችሁ ጋር መማከር አስፈላጊ ነው። የክራምቤሪ ጭማቂን መጠጣት ወይም ደግሞ የደረቀ ክራምቤሪን መመገብ ይቻላል። ሶስተኛ ደግሞ ሎሚ ነው። ሎሚ በቫይታሚን ሲ የበለጸገ ሲሆን የኩላሊት ጠጠር እንዳይፈጠር ይረዳል። ሎሚ ሲትሪክ አሲድን በብዛት ይዟል። ይህ ንጥረ ነገር በሽንት ውስጥ ያለውን የካልሲየም ኦክሳሌት መጠንን በመቀነስ የኩላሊት ጠጠር እንዳይፈጠር ይረዳል። ሲትሪክ አሲድ የካልሲየም ክሪስታሎች እንዳይሰባሰቡና ጠጠር እንዳይሆኑ ይከላከላል። ሎሚ የሽንትን አሲዳማነት በመጨመር ለባክቴሪያዎች እድገት የማይመች ሁኔታን ይፈጥራል። ይህ የሽንት ቧንቧ ኢንፌክሽንን ለመከላከል ይረዳል። በዚህም ኩላሊት ላይ የሚደርሰውን ጫናን ይቀንሳል። ሎሚ በቫይታሚን ሲ የበለጸገ ሲሆን ይህም ኃይለኛ የሆነ አንቲኦክሲዳንት ነው። አንቲኦክሲዳንቶች በኩላሊት ላይ ጉዳት ሊያደርሱ የሚችሉ ፍሬ ራዲካሎችን በመከላከል የኩላሊትን ጤንነት ይከላከላሉ። ሎሚን በውሃ ውስጥ በመጨመር መጠጣት የውሃ መጠንን ለመጨመርም ይረዳል። በቂ ውሃን መጠጣት ኩላሊት ቆሻሻን በብቃት እንዲያጣሩ ይረዳል። ጠዋት በባዶ ሆድ አንድ ብርጭቆ የሞቀ ውሃ ከሎሚ ጭማቂ ጋር መጠጣት ይመከራል። በቀኑ ውስጥ በተለያዩ ጊዜያት የሎሚን ውሃን መጠጣት ይቻላል፣ በምግብ ውስጥ በመጭመቅ መጠቀም ይቻላል። የሎሚ ጭማቂ ታዲያ ለጥርስ ኢናሜል ጎጂ ሊሆን ስለሚችል ከጠጣችሁ በኋላ አፍን በውሃ ማጠብ ይመከራል። የኩላሊት ጠጠር ችግር ካለባችሁ ወይም ደግሞ ሌላ የኩላሊት በሽታ ካለባችሁ ሎሚን ከመጠቀማችሁ በፊት ከሐኪማችሁ ጋር መማከር አስፈላጊ ነው። የሎሚ ጭማቂን በውሃ ውስጥ በመጨመር በየቀኑ መጠጣት ወይም ደግሞ በምግብ ላይ መጠቀም ይቻላል ማለት ነው። ታዲያ በቀን ከአንድ ሎሚ በላይ አትጠቀሙ። አራተኛ ደግሞ ሀባብ ነው። ሀባብ በውሃ ይዘቱ የበለጸገ ሲሆን ኩላሊትን ለማጽዳትናም የሽንት ፍሰትን ለማሻሻል ይረዳል። ሀባብ ለኩላሊት ጤና በርካታ ጥቅሞች አሉት። ሀባብ ከፍተኛ የውሃ ይዘት ስላለው የኩላሊት ቆሻሻን ከደም ውስጥ ለማጣራት ይረዳል። በቂ ውሃን መጠጣት ኩላሊት በብቃት እንዲሰሩና መርዛማ ንጥረ ነገሮችን እንዲያስወግዱ ያግዛል። ሀብሐብ ዳዩሪቲክ ባህሪ ያለው ይህም የሽንት ፍሰትን በመጨመር ኩላሊት ቆሻሻን በፍጥነት እንዲያስወግዱም ያግዛል። ይህ የኩላሊት ጠጠር እንዳይፈጠርና የሽንት ቧንቧ ኢንፌክሽንን ለመከላከል ይረዳል። ሀብሐብ በቫይታሚን ሲ እና በሌሎች አንቲኦክሲዳንቶችም የበለጸገ ነው። እነዚህ ንጥረ ነገሮች በኩላሊት ላይ ጉዳትን ሊያደርሱ የሚችሉ ፍሪ ራዲካልስን በመከላከል የኩላሊትን ጤንነት ይከላከላሉ። ሀባብ በውስጡ የያዘው ፖታሲየም የደም ግፊትን ለመቆጣጠር ይረዳል። ይህም ለኩላሊት ጤና በጣም ጠቃሚ ነው። ከፍተኛ የደም ግፊት በኩላሊት ላይ ጉዳትን ሊያስከትል ይችላል። ሀባብን በመጠኑ መመገብ ይመከራል። ምክንያቱም በውስጡ በተወሰነ መጠን ስኳር ስላለው ለስኳር ህመምተኞች መጠኑን ማወቅ ያስፈልጋል። ቀድሞውኑ የኩላሊት ችግር ያለባቸው ሰዎች ሀብሀብን ከመመገባቸው በፊት ከሐኪማቸው ጋር መማከር አለባቸው። አምስተኛ ደግሞ ሴለሪ ነው። ሴለሪ የሽንት ፍሰትን የሚያበረታታ እናም የኩላሊት ጤናን የሚያሻሽል ንጥረ ነገሮችን ይዟል። ሴለሪ በኩላሊት ጤና በርካታ ጠቃሚ ጥቅሞች አሉት። ሴለሪ በውስጡ ከፍተኛ መጠን ያለው ውሃ እናም ፖታሲየምን ይዟል። እነዚህ ንጥረ ነገሮች የሽንት ፍሰትን በመጨመር ኩላሊት ቆሻሻን በፍጥነት እንዲያስወግዱ ያግዘዋል። ይህ የኩላሊት ጠጠር እንዳይፈጠርና የሽንት ቧንቧ ኢንፌክሽንን ለመከላከል ይረዳል። ሴለሪ አንቲኦክሲዳንት ንጥረ ነገሮችንም በብዛት ይዟል። እነዚህ ንጥረ ነገሮች በኩላሊት ላይ ጉዳትን ሊያደርሱ የሚችሉ ፍሪ ራዲካሎችን በመከላከል የኩላሊትን ጤንነትን ይከላከላሉ። ሴለሪ በውስጡ ፒታላይድስ የተባሉ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች የደም ስሮችን በማዝናናት የደም ግፊትን ለመቀነስ ይረዳሉ። ጤናማ የደም ግፊት ኩላሊት ላይ የሚደርሰውን ጫናን በመቀነስ የኩላሊትን ጤንነት ይጠብቃል። ሴለሪ የሽንት ዩሪክ አሲድ መጠንን ለመቀነስ ይረዳል። ይህ ደግሞ ለኩላሊት ጠጠር መፈጠር አስተዋጽኦ ያለው ንጥረ ነገር ነው። ሴለሪን ጥሬውን መመገብ ወይም ደግሞ በሰላጣ ውስጥ መጨመር ይቻላል። የሴለሪ ጭማቂን መጠጣትም ጠቃሚ ነው። ምግብ በሚሰራበት ጊዜም መጠቀም ይቻላል። ቀድሞውኑ የኩላሊት ችግር ያለባቸው ሰዎች ሴለሪን ከመመገባቸው በፊት ሐኪማቸው ጋር መማከር ይኖርባቸዋል። ስድስተኛ ደግሞ ዝንጅብል ነው። ዝንጅብል ጸረ ብግነት ወይም ደግሞ አንቲኢንፍላማቶሪ ባህሪ ያለው ሲሆን የኩላሊት ጤናን ለመጠበቅ ይረዳል። ዝንጅብል ለኩላሊት ጤና የሚጠቅሙ በርካታ ባህሪያት አሉት። ዝንጅብል ጸረ ብግነት ባህሪያት ስላሉት በኩላሊት ላይ የሚከሰትን ብግነትን ለመቀነስ ይረዳል። ይህ በተለይ የኩላሊት በሽታ ላለባቸው ሰዎች ጠቃሚ ነው። ዝንጅብል አንቲ ኦክሲዳንት ንጥረ ነገሮችን በብዛት ይዟል። እነዚህ ንጥረ ነገሮች በኩላሊት ላይ ጉዳትን ሊያደርሱ የሚችሉ ፍሪ ራዲካሎችን በመከላከል የኩላሊትን ጤንነት ይከላከላሉ። ዝንጅብል የደም ስኳር መጠንን ለመቆጣጠርም ይረዳል ይህም ለኩላሊት ጤና ጠቃሚ ነው። ከፍተኛ የደም ስኳር መጠን በኩላሊት ላይ ጉዳትን ሊያስከትል ይችላል። ዝንጅብል የደም ግፊትን ለመቆጣጠር ይረዳል። ይህም የኩላሊትን ጤንነት ለመጠበቅ በጣም ወሳኝ ነው። ከፍተኛ የደም ግፊት ኩላሊት ላይ ጫናን ያሳድራል። ዝንጅብል የምግብ መፈጨትን በማሻሻል በኩላሊት ላይ የሚደርሰውን ጫናን ይቀንሳል። ዝንጅብልን በሻይ ውስጥ በመጨመር መጠጣት ይቻላል። በምግብ ውስጥ እንደ ቅመምም መጠቀም ይቻላል። የዝንጅብል ጭማቂን መጠጣትም በጣም ጠቃሚ ነው። ዝንጅብልን በተለያዩ ጭማቂዎች ውስጥ ማከል ትችላላችሁ። ቀድሞውኑ የኩላሊት ችግር ያለባቸው ሰዎች ታዲያ ዝንጅብልን ከመመገባቸው በፊት ከሐኪማቸው ጋር መማከር አለባቸው። በተጨማሪም የደም ማቅጠኛ መድኃኒትን የሚወስዱ ሰዎችም ከሐኪማቸው ጋር ከመጠቀማቸው በፊት መማከር አለባቸው። ምክንያቱም ዝንጅብል የደም መፍሰስን ስለሚያበረታታ። ሰባተኛ ደግሞ እርድ ነው። እርድ ጸረ ብግነትናም አንቲኦክሲዳንትስ ባህሪ ያለው ሲሆን የኩላሊት ተግባርን ለማሻሻል ይረዳል። እርድ ለኩላሊት ጤና በርካታ ጠቃሚ ጥቅሞች አሉት። እርድ ኩርኩሚን የተባለ ንቁ ንጥረ ነገርን ይዟል። ይህ ንጥረ ነገር ደግሞ ኃይለኛ ጸረ ብግነት ባህሪያት ስላሉት በኩላሊት ላይ የሚከሰትን ብግነትን ለመቀነስ ይረዳል። ይህ በተለይ የኩላሊት በሽታ ላለባቸው ሰዎች ጠቃሚ ነው። እርድ አንቲኦክሲዳንት ንጥረ ነገሮችን በብዛት ይዟል። እነዚህ ንጥረ ነገሮች በኩላሊት ላይ ጉዳትን ሊያደርሱ የሚችሉ ፍሪ ራዲካሎችን በመከላከል የኩላሊት ጤንነትን ይከላከላሉ። እርድ የደም ስኳር መጠንን ለመቆጣጠር የሚረዳል፣ ይህም ለኩላሊት ጤና በጣም ጠቃሚ ነው። ከፍተኛ የደም ስኳር መጠን በኩላሊት ላይ ጉዳትን ሊያስከትል ይችላል። እርድ የደም ግፊትን ለመቆጣጠር ይረዳል። ይህም የኩላሊትን ጤንነት ለመጠበቅ ወሳኝ ነው። ከፍተኛ የደም ግፊት ኩላሊት ላይ ጫናን ያሳድላል። እርድን በምግብ ውስጥ እንደ ቅመም መጠቀምም ይቻላል። የእርድ ሻይን መጠጣትም በጣም ጠቃሚ ነው። ወተት ውስጥ በመጨመር መጠጣትም ይቻላል። እርድን በመጠኑ መጠቀም ይመከራል። ቀድሞኑ የኩላሊት ችግር ያለባቸው ሰዎች እርድን ከመመገባቸው በፊት ከሐኪማቸው ጋር መማከር አለባቸው። በተጨማሪም የደም አቅጠኛ መድኃኒትን የሚወስዱ ሰዎችም ከሐኪም ጋር መማከር ይኖርባቸዋል። ስምንተኛ ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት የደም ግፊትን ለመቀነስ እናም የኩላሊት ጤናን ለማሻሻል ይረዳል። ነጭ ሽንኩርት ለኩላሊት ጤና በርካታ ጠቃሚ ጥቅሞች አሉት። ነጭ ሽንኩርት ጸረ ብግነት ባህሪያት ስላሉት በኩላሊት ላይ የሚከሰትን ብግነትን ለመቀነስም ይረዳል። ይህ በተለይ የኩላሊት በሽታ ላለባቸው ሰዎች ጠቃሚ ነው። ነጭ ሽንኩርት አንቲኦክሲዳንት ንጥረ ነገሮችንም በብዛት ይዟል። እነዚህ ንጥረ ነገሮች በኩላሊት ላይ ጉዳትን ሊያደርሱ የሚችሉ ፍሪ ራዲካሎችን በመከላከል የኩላሊትን ጤንነትንም ይከላከላሉ። ነጭ ሽንኩርት የደም ግፊትን ለመቆጣጠር ይረዳል፣ ይህም የኩላሊትን ጤንነት ለመጠበቅ ወሳኝ ነው። ከፍተኛ የደም ግፊት ኩላሊት ላይ ጫናን ያሳድራል። ነጭ ሽንኩርት የደም ስኳር መጠንን ለመቆጣጠርም ይረዳል፣ ይህም ለኩላሊት ጤና በጣም ጠቃሚ ነው። ከፍተኛ የደም ስኳር መጠን በኩላሊት ላይ ጉዳትን ሊያስከትል ይችላል። ነጭ ሽንኩርት ኩላሊት ከሰውነት ውስጥ መርዛማ ንጥረ ነገሮችን እንዲያስወግዱም ይረዳል። ነጭ ሽንኩርትን በምግብ ውስጥ እንደ ቅመም መጠቀም ይቻላል። ጥሬውን መመገብም ጠቃሚ ነው። የነጭ ሽንኩርት ሻይም መጠጣትም ይቻላል። ነጭ ሽንኩርትን በመጠኑ መጠቀምም ይመከራል። ቀድሞውኑ የኩላሊት ችግር ያለባቸው ሰዎች ነጭ ሽንኩርትን ከመመገባቸው በፊት ከሐኪማቸው ጋር መማከር አለባቸው። በተጨማሪም የደም ማቅጠኛ መድኃኒትን የሚወስዱ ሰዎችም ከሐኪም ጋር መማከር አለባቸው። ዘጠነኛ ደግሞ ቀይ ሽንኩርት ነው። ቀይ ሽንኩርት አንቲ ኦክሲዳንትስ ባህሪ ያለው ሲሆን የኩላሊት ጤና ለመጠበቅ ይረዳል። ሽንኩርት ለኩላሊት ጤና የሚጠቅሙ በርካታ ባህሪያት አሉት። ሽንኩርት በውስጡ አንቲ ኦክሲዳንት ንጥረ ነገሮችንም ይዟል። እነዚህ ንጥረ ነገሮች ደግሞ በኩላሊት ላይ ጉዳትን ሊያደርሱ የሚችሉ ፍሪ ራዲካልን በመከላከል የኩላሊትን ጤንነት ይከላከላሉ። ሽንኩርት የደም ግፊትን ለመቆጣጠር ይረዳል። ይህም የኩላሊትን ጤንነት ለመጠበቅ ወሳኝ ነው። ከፍተኛ የደም ግፊት ኩላሊት ላይ ጫና ያሳድራል። ሽንኩርት መጠነኛ ዳይሪቲክ ባህሪ ስላለው የሽንት መጠንን በመጨመር ኩላሊት ቆሻሻን እንዲያስወግዱ ይረዳል። ሽንኩርት በውስጡ የያዛቸው ንጥረ ነገሮች ኩላሊት ከሰውነት ውስጥ መርዛማ ንጥረ ነገሮችን እንዲያስወግዱ ይረዳሉ። ሽንኩርትን በምግብ ውስጥ እንደ ቅመም መጠቀም ይቻላል። ጥሬውን በሰላጣ ውስጥ መጠቀምም ይቻላል። ሽንኩርትን በመጠኑ መጠቀም ይመከራል። የኩላሊት ችግር ያለባቸው ሰዎች ሽንኩርትን ታዲያ ከመመገባቸው በፊት ከሐኪማቸው ጋር መማከር ይኖርባቸዋል። አስረኛና የመጨረሻው ደግሞ ፖም ወይም ደግሞ አፕል ነው። ፖም ወይም ደግሞ አፕል በፋይበር የበለጸገ ሲሆን የኩላሊት ጠጠር እንዳይፈጠር ይረዳል። ፖም ለኩላሊት ጤና በርካታ ጠቃሚ ጥቅሞች አሉት። ፖም በፋይበር የበለጸገ ሲሆን ይህም የኩላሊት ጠጠር እንዳይፈጠር ይረዳል። ፋይበር የምግብ መፈጨትን በማሻሻልናም የቆሻሻ ምርቶችን ከሰውነት ለማስወገድ ይረዳል። ፖም አንቲኦክሲዳንት ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች በኩላሊት ላይ ጉዳትን ሊያደርሱ የሚችሉ ፍሪ ራዲካሎችን በመከላከል የኩላሊትን ጤንነት ይከላከላሉ። ፖም መጠነኛ የሆነ የፖታሲየም ይዘትም አለው። ይህም የደም ግፊትን ለመቆጣጠርም ይረዳል። ጤናማ የደም ግፊት ለኩላሊት ጤና አስፈላጊ ነው። ፖም የሽንት ዩሪክ አሲድ መጠንን ለመቀነስ ይረዳል፣ ይህም ለኩላሊት ጠጠር መፈጠር አስተዋጽኦ ያለው ንጥረ ነገር ነው። ፖምን ጥሬውን መመገብ ወይም ደግሞ ጭማቂውን መጠጣት ይቻላል። በሰላጣ ውስጥ መጨመር ወይም ደግሞ ምግብ በሚዘጋጅበት ጊዜ መጠቀም ይቻላል። ፖምን ከነቆዳው መመገብ ይመረጣል፣ ምክንያቱም አብዛኛው ፋይበር በቆዳው ውስጥ ይገኛል። የኩላሊት ችግር ያለባቸው ሰዎች ፖምን ከመመገባቸው በፊት ታዲያ ከሐኪማቸው ጋር መማከር አለባቸው። በቀን ቢያንስ አንድ ፖም መመገብ ይመከራል። በአጠቃላይ እነዚህ ምግቦች የኩላሊትን ጤንነት ለመጠበቅ የሚረዱ ቢሆንም የኩላሊት በሽታ ካለባችሁ ግን ከሐኪማችሁ ጋር መማከር አስፈላጊ ነው። ምክንያቱም የኩላሊት በሽታ አንዴ አለባችሁ ማለት ለእናንተ የሚስማማውን አመጋገብ ዶክተራችሁ የሚወስን ይሆናል። ጤናማ ኩላሊት እንዳለው ሰው አንድ አይነት ምግብን መመገብ አትችሉም። ምክንያቱም ብዙ መገደብ ያለባችሁ ንጥረ ነገሮች ስላሉ እነዛን መከተል ያስፈልጋል። ከፍተኛ መጠን ያለው ሶዲየም፣ ፖታሲየም እና ፎስፈረስ ያላቸውን ምግቦችን ማስወገድ ወይም መቀነስ ያስፈልጋል። ጤናማ የአኗኗር ዘይቤን መከተል፣ አዘውትሮ የአካል ብቃት እንቅስቃሴን ማድረግና በቂ እንቅልፍ ማግኘትና በቂ ውሃን መጠጣት ምንጊዜም ቢሆን ለኩላሊት ጤንነት ወሳኝ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ የምመልስላችሁ ይሆናል። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።